ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ምድር ዳርቻ ሁሉ ድረሳችሁ የድረሳችሁ እያልን የህዳር 10 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያለን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ለአፈና የገባው የብልጽግና ሰራዊት በፋኖ ከበባ ተደርጎበት ከፍተኛ ኪሳራ ደርሶበታል። የጎጃሙ ትንቅንቅ ሙሉ መረጃ ምን ይመስላል? ግንደወይን ላይ የተፈጠረው እንግዳ ክስተት ምንድን ነው? የሚለውን የሰዓቱን ዜናችን በዝርዝር ያስደምጣችኋል። የብልጽግናው ሰራዊት በአማራ ህዝብ ላይ የከፈተው ዘር ማጥፋት ጦርነት ያስከተለውን ማህበራዊ፣ ኢኮኖሚያዊ ጉዳት ዓለም አቀፍ ተቋማት ማጋለጽ ጀምረዋል። ዓለም አቀፉ ሚዲያ ያጋለጠውን መረጃና የምሁራንን አስተያየት አካተን ያሰናዳነውን ዜናችንን ተሰሙታላችሁ። የብልጽግናው ሰራዊት በየቀኑ እየፈረሰ ነው። ይህንን ትዕይንት የተከታተሉ አንድ ወታደራዊ ተንታኝ ሰራዊቱ በአዋጅ መፍረስ ነው የቀረው ሲሉ ይገልጹታል። ዛሬ ወሎና ጎጃም ላይ የሆነውን በዝርዝር እናቀርብላችኋለን። የወልቃይት ጉዳይ የዕለቱ ሌላው የሰዓቱ መረጃችን ነው። የሁመራ አውሮፕላን ማረፊያ ስራ መጀመሩን አስመልክቶ የዞን ዋና አስተዳዳሪ ያስተላለፉት መልእክት በዜናችን የሚደመጥ ይሆናል። ከዓመታት በፊት እነ የእነሱ ምሽግ መቆፈር ይችሉበታል፣ እኛ ደግሞ ከምሽግ አውጥተን መቅበር እንችልበታለን ሲሉ ጄኔራል ሳሞራ ይኑስ ተናግረው ነበር። ዛሬ ደግሞ የኤርትራ ባለስልጣናት በቃላት ጦርነቱም የሚደፈሩ አልሆኑም። የኢሳያስ የቅርብ ሰው የሆኑት የሻዕቢያው አንጋፋ ፖለቲከኛ የብልጽግናን ስርዓት የፖተምኪን ፓርቲ ነው ሲሉ ገልጸውታል። ፖተምኪን ምንድን ነው? ብልጽግናንስ በዚህ ደረጃ በዚህ ቃል መግለጽ ያስገደዳቸው ምንድን ነው? የሰዓቱ ዜናችን በትንታኔ የተመለከተው ልዩ መረጃችን ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣ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 ለዘመቻ የወጣው ጦር እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ ጎጃም ላይ ታላቅ ድል የተቀዳጀበትን ተጋድሎ ማድረጉን አስታውቋል። ፋኖ ድል የተቀዳጀው የብልጽግናው ሰራዊት በልዩ ዘመቻ ፋኖን ለማፈን በተንቀሳቀሰበት ጎዛምን ወረዳ መሆኑን ምንጮቻችን ተናግረዋል። የብልጽግናው ሰራዊት ከቅርብ ጊዜያት ወዲህ በአዲስ መልክ የነደፈው የሌሊት ኦፕሬሽን የራሱን ሰራዊት ከባድ ኪሳራ እያደረሰበት ነው። የብልጽግናው ሰራዊት በገባበት ሁሉ ከባድ ኪሳራ እየደረሰበት ቢሆንም የጀመረውን የሌሊት አፈና አጠናክሮ በቀጠለበት በዚህ ወቅት በሁሉም የአማራ ግዛቶች በፋኖ ከባድ አጸፋ እየተሰጠው ይገኛል። ዛሬም በምስራቅ ጎጃም ዞን ጎዛምን ወረዳ ልዩ ስሙ ወቅላ በተባለ ቦታ ላይ በሌሊት ወደ ፋኖ ቀጠና የገባው የብልጽግናው ነው መከላከያ አቅዶት የወጣውን ልዩ ኦፕሬሽን ሳያሳካ በፋኖ የደረሰበት የደፈጣ ጥቃት ከአስር በላይ ሰራዊት እርምጃ ሲወሰድበት፣ ሰባት ደግሞ ጉዳት እንደደረሰባቸው የጣና ቴሌቪዥን ምንጮች ገልጸዋል። ከከባዱ ትንቅንቅ በኋላ ላፈና የገባው የብልጽግና ሰራዊት የተሰዉ አባላቱን አስከሬን ሳያነሳ ወደ መጣበት መመለሱን ምንጮቻችን ተናግረዋል። በእንዲህ እንዳለ ከአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስዝ ውስጥ አባል ሆኖ የፋኖን እንቅስቃሴ ለብልጽግና ሲያቀብል የነበረ አመራር በመጨረሻም አጃቢዎቹን አስከትሎ ወደ ብልጽግና መግባቱ ታውቋል። ያፋ በአጼ ቴዎድሮስዝ ሁለት መቶ አንደኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የመዋቅር ማጥራ ስራችን ሰርጎ ገቡን እየመነጠረ ነው። መዋቅራችን እየጠነከረ ሲመጣ ሌባው ወደ ላከው ኃይል እየፈረጠጠ ነው ብለዋል። ፋኖ ሀብታሙ አክሎም ህግ የማስከበር ዘመቻችን ተጠናክሮ የሚቀጥል ይሆናል ድርጅታችንና መሪዎች ቻችን የመጠበቅ ግዴታ አለብን ሲል መልእክቱን ይጀምርና በፋኖ መዋቅር ውስጥ ተሰግስገው በስውር የብልጽግናን ተልዕኮ በማስፈጸም ትግሉን ሲበጠብጡና ማህበረሰቡን ሲያሰቃዩ የነበሩ የበግ ለምድ የለበሱ ተኩላዎች ፋኖ አሰራሩን ሲያዘምንና የጠነከረ መዋቅር ሲያመጣ ተልኳቸውን ለማስፈጸም እንደሚቸገሩ ስለተገነዘቡ ከቀጠሪያቸው ብልጽግና ጋር ተቀላቅለዋል ሲል ተናግሯል። ትናንት በጎጃም ጠቅላይ ግዛት ግን እንደወይነ ከተማ የተፈጠረውን ጉዳይ ለጣና ቴሌቪዥን ሲገልጽም ተመስገን ሽመልስ የተባለ የብልጽግናን ተልዕኮ ይዞ የገባ ሰው ሁለት አጃቢዎችን ይዞ ሚልሻ ልቀበል ቀበል በማለት ወደ ግንደወይነ ከተማ ጉዞ እያደረገ ነበር። ሆኖም የተመስገን ሽመልስ እቅድ የገባውና ነገሩ አላምር ያለው ፋኖ ገዛኝ የተባለው አንዱ አጃቢ ከግንደወይነ ከተማ በቅርብ ርቀት ተታክሶ በማምለጥ ከእውነተኛ ታጋይ ወንድሞቹ ፋኖች ጋር የተቀላቀለ ሲሆን ለብልጽግና ተልኮ ሲል ወንድሞቹን ሲበላና ሲያስበላ የቆየው ተመስገን ሽመልስ ግን አንድ አጃቢ በመያዝ ብልጽግናን ተቀላቅሏል ብለዋል። እንደዚህ አይነት መንገድ ላይ የሚቀሩ ኃይሎችን እያጠሩ ለመሄድ ፋኖ የአደረጃጀት ማዘመን የመዋቅር ማጥራትና የድርጅታዊ ምስረታን ማካሄድ ወሳኝ መሆኑን የፖለቲካ ተንታኞች ይናገራሉ። አኑ ሀብታሙ የሱፍ በመልእክቱ ትግላችን በጠራ መስመር እንዲጓዝ፣ እንደዚህ አይነት የትግል አሜካላዎችን የነቀልን እንቀጥላለን። አማራ ነጻ የሚወጣው በእውነተኛ ታጋይ ልጆቹ ክንድ እንጂ በተላላኪዎችና በሰርጎ ገቦች አይደለም ሲል ተናግሯል። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት በአስር ሺዎች ለሚቆጠሩ ሴቶች መደፈርና ጥቃት ሰለባ መሆን ምክንያት መሆኑ ተረጋገጠም። ቢቢሲ በዓለም አቀፍ አምዱ ባስተላለፈው ልዩ የምርመራ ዘገባው በአማራ ክልል ባለፈው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውንና ጥቃት እየተፈጸመባቸው መሆኑን አረጋግጧል። ቢቢሲ ባሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መደፈር ጥቃት እንደ ደረሰባቸው አመላክቷል። በአማራ ክልል ከሚገኙት 43 ጤና ጣቢያዎችና ሕክምና ምንጮች ባሰባሰበው መረጃ መሰረት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ በ2697 ሰዎች ያስገድዶ መድፈር ጥቃት መድረሱ ሪፖርት ተደርጓል። ከእነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑት አዳጊዎች ናቸው ሲል ዘገባው ይገልጻል። የቢቢሲ ዘገባ ክሎም ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽ ደሴታ ሲያዙ በበርካቶች ደግሞ ለእርግዝናና ለከባድ የሥነ ልቦና ቀውሶ ተዳርገዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላ ዘር በሽታ መያዛቸውን ወይም መጸነሳቸውን ላለማሳወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የህክምና አገልግሎት ማግኘት አይፈልጉም በማለት ይገልጻል። ለምርመራ ዘገባው የተጠቀመውን ታሪክ በአማራ ክልል ደቡብ ጎንደር ዞን ነዋሪ የሆነችን አንዲት ሴት አንስቶ ዘገባውን የሚጀምረው የቢቢሲ የምርመራ ዘገባ የእህቴ ልጅ ፊት ለፊቴ እንደቆመች ሶስት የመንግስት ወታደ ወታደሮች ገብተው ሁለቱ ቆመው አንዱ ደፈረኝ ስትል ባለ ታሪኳ ትናገራለች። በዚህ ጥቃት የደረሰባትን ማህበራዊ ቀውስ የምትናገረው ባለ ታሪኳ በሃይማኖታዊ ስርዓት ትዳር ልመሰረት በቅር ላይ ነበርኩ። አሁን ያ ህልሜ የለም። እንዳይደፍሩኝ በሰማዕታትና በመላእክት ስም እየለመንኳቸው ከእህት ልጅ ፊት ደፈሩኝ በማለት የደረሰባትን ማህበራዊና ስነ ልቦናዊ ጉዳት ተናግራለች። የአማራ ህዝብ በብልጽግናው ስርዓት የተፈጸመበትን ማህበራዊ፣ ኢኮኖሚያዊ፣ ስነ ልቦናዊና የደህንነት ስጋቶችን አስመልክቶ ጣና ቴሌቪዥን በተከታታይ ዘገባዎችም ማቅረባችን ይታወሳል። በክልሉ ከሁለት ሺህ በላይ ትምህርት ቤቶች መዘጋታቸውና በተለይም ሴቶች ተገደው ጋብቻ መመስረታቸውን በተከታታይ ዘገባ ማቅረባችን አይዘነጋም። በተለይም ከከተማ ወጣ ባሉ የገጠር ትምህርት ቤቶች የሚማሩ ታዳጊ ሴቶች በብልጽግና ወታደር ተገደው ጋብቻ የመሰረቱ ሲሆን አስገዳጅ ጋብቻን የፈሩት ሴቶች ስደትን ምርጫቸው ማድረጋቸው ይታወቃል። በዚህ ጉዳይ አስተያየታቸውን የሰጡ የደብረታቦር ዩኒቨርሲቲ መምህር የአማራ ህዝብ አሁናዊ ፈተናው ከሁለት አቅጣጫ ሆኗል። መንግስት ያሰማራው ወታደር ከሚፈጽመው ግብ በተጨማሪ ምርታማነት መጥፋቱ ሌላው የህዝብ ፈተና ሆኗል። በሌላ በኩል ደግሞ ዝርፊያ፣ እገታና ግድያው በዘፈቀደ የሚፈጸም በመሆኑ በአሁኑ ሰዓት የአማራ ህዝብ እየከፈለ ያለው ዋጋ ከፍተኛ ነው ብለዋል። የጣና ቴሌቪዥን ፖለቲካ ተንታኝ በበኩላቸው በቅድሚያ እንደ ህዝብም ሆነ እንደ ሚዲያ ልናውቅ የሚገባን ነገር ጦርነቱ የተጀመረው ህዝባዊ እልቂትን ለማድረስ መሆኑን ነው። ትጥቅ ማስፈታትና ህግ ማስከበር በሚል ሰበብ ህዝብን እንደ ህዝብ ጠልቶ ጦር ያዘመተ ስርዓት ፆታዊ ጥቃት ማድረሱ የሚጠበቅ ነው። ለዚህ ብቸኛው መፍትሄ የተጀመረውን የትጥቅ ትግል በተቀናጀና መዳረሻ ግቡን ግልጽ ባደረገ መልኩ ታግሎ ማሸነፍ ብቻ ነው። ለዚህ ደግሞ የአማራ ፋኖ መሪዎች የህዝቡን ብሶት ሊረዱትና በሚደርሰው ጉዳት መጠን ትግላቸውን ሊመሩ ይገባቸዋል ሲሉ ተናግረዋል። ሰራዊቱ በአዋጅ ፈርሶ መበተና የቀረው ተንታኞች የብልጽግናው ሰራዊት በየቀኑ እየፈረሰ ፋኖን እየተቀላቀለ ሲሆን በሌሎች አካባቢዎች ደግሞ የቡድን መሳሪያውን እየሸጠ ከሀገር እየኮበለለ መሆኑን ወታደራዊ ምንጮቻችን ገለጹ። በዛሬ ዕለት ብቻ ከ15 በላይ የስርዓቱ ወታደሮች ፋኖን መቀላቀላቸውን ለጣና ቴሌቪዥን የደረሱት መረጃዎች ያመላክታሉ። አማራ በመሆናቸው ብቻ በሴራ እንዲገደሉ በስርዓቱ ትእዛዝ የተሰጠባቸው የታጠቁት ስናይፐር የወረደባቸው በጄሌ እንዲንቀሳቀሱ የተደረጉትና በርካታ ግፍ የሚደርስባቸው የብልጽግናው ሰራዊት አባላት ወደ ፋኖ ተቀላቅለዋል ሲሉ ከሁሉና ከጎጃም የደረሱ መረጃዎች አስታውቀዋል። በዛሬ ዕለት ብቻ ከጎጃም ቀጠና ሰባት የብልጽግናው ሰራዊት አባላት ፋኖን የተቀላቀሉ ሲሆን ሁሉም ሙሉ ትጥቃቸውን እንደያዙ ነው። ፋኖን የተቀላቀሉት በጄኔራል ብርሃኑ ጥላውን የሚመራው የብልጽግናው ስድስተኛ እዝ አባላት የሆኑት ሙሉ ቀን ንጉሥ፣ አንደበት ሞላና ዝነበው ደሴ የተባሉ የሰራዊት አባላት አምስት ክላሽንኮቭና ሌሎች የወገብ ትጥቆችን ከበርካታ ተተኳሽ ጋር እንዳያዙ በነማይ ወረዳ ወይራ ቀበሌ ዋርድያ ላይ የነበሩትን ከአምስት በላይ ሙትና ቆስለኛ አድርገው ሁለት መቶ አንደኛ ኮር ስልሳ አራተኛ ክፍለ ጦርን መቀላቀላቸው ታውቋል። በተጨማሪም በነማይ ወረዳ ቢቸና ከተማ መሽጎ የሚገኙ የብልጽግናው ሰራዊት አባላት የሆኑት በላይ ነካሳ፣ ደመቅ አሰፋ፣ አዲስ ያዜና፣ ጊዜ ያለው ክንዱ የተባሉ የሰባ አምስተኛ ክፍለ ጦር ቃኝና መሐንዲስ የነበሩ ወታደሮች ከነ ሙሉ ትጥቃቸው የአማራ ፋኑ ብሔረ ኃይል አጼ ቴዎድሮስዝ 26ኛ ኮር 64ኛ ክፍለ ጦርን መቀላቀላቸውን የኮሩ ቃል አቀባይ ክፍል ለጣና ቴሌቪዥን ያደረሰን መረጃ ያመላክታል። በተመሳሳይ በወሎ ቤት አማራ ጠቅላይ ግዛትም የብልጽግናው ሰራዊት አባላት ከነ ሙሉ ትጥቃቸው የአማራ ፋኑ ብሔረ ሲል አጼ ምኒልክ እዝን መቀላቀላቸው ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ከሳምንታት በፊት ውርጌሳ ላይ በተካሄደ ውጊያ ለፋኖ እጃቸውን የሰጡ የብልጽግናው 11ኛ እዝ አባላት ከቀናት የተአዲሶ ስልጠና በኋላ ወደ ቤተሰቦቻችን መሄድ እንፈልግም፣ እዚሁ ከናንተ ጋር ሆነን እንታገላለን ሲሉ መወሰናቸውን መዘገባችን አይዘነጋም። ይህን ተከታታይ የብልጽግና ሰራዊት ከካምፕ እየጠፋና ሙሉ ትጥቁን እንደያዘ ፋኖን መቀላቀሉን የተመለከቱ ወታደራዊ ተንታኝ አስተያየታቸውን ሲሰጡ ህወሓት ስልጣን እንደያዘ የቀድሞውን ሰራዊት ወታደር ብሎ በአዋጅ እንዳፈረሰው ብልጽግናም የራሱን ሰራዊት በአዋጅ ማፍረስ ነው የቀረው ብለዋል። ትግሉ ራስን የመሆን ትግል ፍትሐዊ ትግል ነው። የኢትዮጵያ አየር መንገድ ለአምስት ዓመታት አቋርጦት የነበረውን የሁመራ አውሮፕላን ማረፊያን ወደ ስራ የመለሰ ሲሆን በዛሬው ዕለትም የመጀመሪያ በረራ አካሂዷል። ይህን አስመልክቶም የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው አሁናዊ የዞኑ ሁኔታና የጸጥታ ስጋቶችን በተመለከተ መልእክት አስተላልፈዋል። አቶ አሸተ በታሪክ የሌሎችን ማንነት ቀይሮ ሌላ ማንነት ለመስጠት እና በሂደቱ ዋነኛ ማንነታቸውን ለመቀየር የሞከሩ ብዙ ህዝቦች አሉ። ቅኝ ገዢዎች በዓለም ላይ የተጠቀሙ የሚያቆሙት ይህንን ስትራቴጂ ነው። ከቻሉ በማታለል ከፍ ሲልም በኃይል ይገባሉ። ቀስ በቀስ የነባሩን ህዝብ ማንነትና ስነ ልቦና ለማጥፋት መጠነ ሰፊ ስራ ይሰራሉ። ታሪክ ይደልዛሉ፣ ያጣምማሉ፣ ይቀይራሉ። የቦታና የሰዎችን ስያሜም ይቀይራሉ። እምቢ የሚሉ ጀግኖችን ደብዛቸውን ያጠፋሉ። እኛ ከመጣን በኋላ ስልጣኔ የመጣላችሁ፣ ሰላም ሰፈነላችሁ፣ ፍትህ ነገሰላችሁ፣ ልማትና ብልጽግና ተረጋገጠላችሁ ወዘተ እየተባለ ይሰበካል። ካሪክሌም ተቀርጾ ሕፃናት እንዲማሩት ይደረጋል። ከነባሩ ህዝብ መካከል አንዳንድ በምስር የተሸጡ መሸጦችን በመሳሪያነትና በምስሌንነት ይጠቀማሉ። ቅኝ ገዢዎች ግን የትኛውንም አይነት ግፍ ቢሰሩ የማታ ማታ እየተሸነፉ ይሄደዋል ሲሉ የዕለቱን መልእክታቸውን ይጀምራሉ። አቶ አሸተ ይህንን መልእክታቸውን የሚያስተላልፉት ህወሓት በአማራ ክልል ወልቃይ ጠገዴ፣ ሰቲት ሁመራ ዞን የፈጸመውን ግፍ በአፍሪካ ቅኝ ገዢዎች የፈጸሙትን ግፍ የሚስተካከል ከዚያም የባሰ መሆኑን በማስታወስ ነው። ግፈኛው ህወሓት ወልቃይ ጠገዴ ላይ ሲፈጽም የኖረው ይህንን የቅኝ ገዢዎችን ተግባል ነው የሚሉት አቶ አሸ ተደምለው ነባሩን ሕዝብ ያለማቋረጥ አፈናቅሏል። ጀግኖችን ደብዛቸውን አጥፍቷል። የቀረውን ሕዝብ በሁለተኛ ዜጋነት ቀጥቅጦ ሲገዛው ቆይቷል። ተላላኪ ምስለኔዎችንም ተጠቅሟል። ህዋሃት የውጭ ኃይል ባለመሆኑ ከውጭ የመጣ ቅኝ ገዢ ነው ሊባል አይችልም። የሃገር ውስጥ ገዥ መሆኑን ግን ድርጊቱ ከበቂ በላይ ይመሰክራል። ደግነቱ ህዋሃትንም እንደ ቅኝ ገዢዎች የሰራው ግፍ መጠነ ሰፊ ቢሆንም ከነበረበት ማማ ተፈጥፍጧል። ከኢትዮጵያ መንበረ ስልጣን ከወልቃይ ጠገዴ የተወግ ተገድዷል ብለዋል። የአቶ አሸተ ደምለው ሙሉ መልእክት ከዚህ በታች እንደሚከተለው ይቀርባል። ስለ ዲሞክራሲ ሲሰብክ የኖረው ግፈኛ ቡድን ጸረ ዲሞክራሲ መሆኑ በድርጊቱ ተረጋግጧል። ስለ ብሔረሰቦች መብት አበክሮ ሲሰብክ የኖረው ግፈኛው ቡድን ጸረ እኩልነትና ጸረ ፍትህ መሆኑን በድርጊቱ ተረጋግጧል። ዛሬም ይህ ግፈኛ ቡድን ከስህተቱ አልተማረም። ዛሬም እብሪትና ማናሃሎኝነት የጣለው መሆኑን በውል አልተረዳም። ዛሬም ራሱን ለጦርነት እያዘጋጀ ነው። ዛሬም አንዳንድ የውጭ ኃይሎችንና መንግስታዊ ያልሆኑ ድርጅቶችን በመጠቀም አካባቢውን ለማተራመስ እየሰራ ነው። የውልቃይ ጠገዴ ሰቲት ሁመራ ዞን ላለፉት አምስት ዓመታት የፌዴራል በጀት እንዳልነበረው ይታወቃል። ይህም በህዝቡ ላይ ብዙ ጉዳት እንዳደረሰ ጠቅላይ ሚኒስትሩ በፓርላማ የመሰከሩት ጉዳይ ነው። የፌዴራል በጀት አለመኖሩ በመሰረተ ልማት ግንባታዎችና በልዩ ልዩ የልማት ተግባራት ላይ ከፍተኛ ፈተና ደቅኖ የቆየ መሆኑ ይታወቃል። ይህንን የህዝቡን ምሬት ህወሓት እየኮረኮረ በህዝቡና በዞኑ አስተዳደር መካከል ቅራኔ ለመፍጠር ያልፈነቀለው ድንጋይ የለም በእኛ ጊዜ ልማት ነበር በእኛ ጊዜ ፍትህ ነበር በእኛ ጊዜ እንዲህና እንዲያ ነበር ወዘተ እያሉ ቅሬታውን እፍፍ ብለው ለማጣጣል ሲሰሩ ቆይተዋል በእነሱ ጊዜ ነበር የሚሉ ሰላም ምን አይነት ሰላም እንደነበር ግን እናውቀዋለን በራስ ርስት ያለማዘዝ ሰላም ነው የራስን ማንነት ጥሎ የሌላን ማንነት የመቀበል ግዴታ ነው የህዋትን ፍጹማዊ የበላይነት አሜን ብሎ የመቀበል ሰላም ነው አፍን ዘግቶ ጭጭ ብሎ የመኖርና አሜን ብሎ የመገዛት ሰላም ነው የህዋቶቹን እና የሀሳብ ተሸካሚዎቻቸውን አስተሳሰብና ዕቅድ ሳያወላውሉ የመቀበልና የመፈጸም ሰላም ነው። በአጠቃላይ ማንነትን ሽጦ ሁለተኛ ዜጋ ሆኖ በየትኛውም ቀንና ሁኔታ እንደሚፈናቀሉ አውቆ የመኖር ሰላም ነው። ሕወሓቶችና የነሱ ተላላኪ ምስለኔዎች ስለ ሰላምና ጸጥታ ሲናገሩ የሚናገሩት ይህንን የቅኝ ግዛትና ያፈና ዘመን ነው። ይህን የባርነት ዘመን ነው። ዛሬ ያ ዘመን እንዳይመለስ የሚተጉ ሚሊዮኖች አሉ። ለዳግም ባርነት ከመዳረግ ሞት ይሻላል ብለው ቆርጠው የተነሱና ያለቀስቃሽ የሚሰሩ ሚሊዮኖች አሉ። አስተዳደሩ የተሟላ የልማትና የመልካም አስተዳደር ማስፈን ባይችልም በራሳችን ልጆች የሚመራ አስተዳደር በመሆኑ ሂሳዊ ድጋፍ እያደረግን እናጠናክረዋለን እንጂ ያለ አመራር ራቁታችን ቀርተን ለዳግም ባርነት አንዳረግም ብለው የሚታገሉ ሚሊዮኖች አሉ። ህዝባችን ከሌላው ኢትዮጵያዊ ወገናችን በላይ ለሶስት አስርት ዓመታት ወድ ዋጋ ከፍሏል። ስለሆነም የተቀናጀና የተጠናከረም የመልሶ ግንባታ ስራ ይፈልጋል። የኢሳያስ ቁልፍ ሰው ያወጡት ሚስጥር፣ የኢትዮጵያና ኤርትራ ጉዳይ ወደ ለየለት ምዕራፍ የተሸጋገረ ይመስላል። ከሳምንታት በፊት የብልጽግናው ሊቀመንበር የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ጦርነቱ ይካሄዳል ብያ ላስብም ብለው ቢናገሩም በሁለቱም ሀገራት መሪዎች በኩል የሚሰጡ ንግግሮችና የሚደረጉ ወታደራዊ ዝግጅቶች ግን ነገርየውን አይቀር ያስመስለውታል። የብልጽግናው ሊቀመንበር በጥንቃቄ የመረጧቸው ሰዎች ብቻ የሚጽፉበት አንድ ድረገጽ አላቸው። በዚያ ድረገጽ የሚወጡ ጽሁፎች ከዓመታት በፊት አቶ በረከት ስም ና አቶ መለስ ዜናዊ የኢህአዲግን ርዕዮተ ዓለም ከሚያሰርጹባት አዲስ ራዕይ መጽሔት ጋር ተመሳሳይ ዓላማ ያለው እንዲሆን የታለመለት ነው። ካለፉት ሦስት ወራት ወዲህ ኤርትራን በተመለከተ በዚህ ድረገጽ የሚወጡ ጽሁፎች ባሩድና ቃታ የላቸውም እንጂ ጅምላ ጨራሽ ጥይት ሊባሉ የሚችሉ ናቸው። ብልጽግና በሊቀመንበሩ በኩል የመጨረሻውን ጥይት ፓርላማ ላይ ከመተኮሱ በፊትና በኋላ አነስተኛና ጥቃቅን ካድሬዎችን ጨምሮ የካቢኔ አባላትና የጦሩ አዛዦችም የአስመራውን ቤተ መንግሥት ልቡን ያረድልናል ያሉትን ቃል ሁሉ ተጠቅመው ተናግረዋል። ከከፋይ የማህበራዊ ሚዲያ አክቲቪስቶቻቸውማ አንዳንድ ፊደል በጻፉ ቁጥር አንድ የኤርትራ ወታደር የሚገድሉ ነው የሚመስሉት። አቶ ኢሳያስ አፈወርቂም ቢሆኑ ጥቂት የማህበራዊ ሚዲያ ሰራዊቶቻቸውን፣ የግብጽ ሚዲያዎችንና በአገር ቤትም ጸረ ብልጽግና የሆኑ ግለሰቦችን አሰማርተው የአራት ኪሎን ትንኮሳ ለማክሸፍ ሞክረዋል። ራሳቸው ፕሬዚዳንቱም ቢሆኑ ከካይሮ እስከ አስመራ እየተዘዋወሩ በሰጧቸው ቃለምልልሶች የብልጽግናውን ስርዓትና የሊቀመንበሩን ትንኮሳ በሚገባ ለመመከት ሞክረዋል። ከዚህ ሁሉ ጥረቶቻቸው በተለየ መልኩ በብልጽግናው ቤት ሽለ ጠላቱ ሆነው ያስቸገሩት አቶ የማነ ገብረ መስቀል ናቸው። አቶ የማነ ብቻቸውን ከምሽግ ወጥተው ወደ ብልጽግና መስሪያ ቤት የሚያስወነጭፉት የቃላት ጦርነት አራት ኪሎ አካባቢ መጠነኛ የመሬት መንቀጥቀጥ እስኪፈጥር ድረስ ቤተ መንግስትና ዙሪያውን ይረብሹታል። ብልጽግናም በአቶ የማነ ገብረ መስቀል ልክ የሚቀመጥ ፕሮፓጋንዲስት ሊያገኝ አልቻለም። ምክንያቱም የብልጽግናው ሊቀመንበር የሚመድቧቸው ሰዎች አንዳንዶቹ ፖለቲካው ቢገባቸውም ቋንቋ እንቅፋት እየሆነባቸው አንዳንዶቹ ደግሞ ዓለም አቀፍ ቋንቋውን ቢያውቁም ቀጠናዊ ፖለቲካውን የሚረዱ ሆነው አልተገኙም። ብልጽግናው በአቶ የማነ ኪሎ የሚወዳደር ሰው እየፈለገ ባለበት ሰዓት ደግሞ ከትናንት በስቲያ ከመቼውም ጊዜ የበለጠውን የቃላት ጦርነት መምቻ ጥይት ወደ አራት ኪሎ በድጋሚ አስወነጨፉበት። የብልጽግናው ሊቀመንበርና የበታች ሹሞቻቸው እንዲሁም የማኅበራዊ ሚዲያ ሰራዊቶቻቸው የአስመራውን መንግስት ሕገ መንግስት የሌለው መድብለ ፓርቲን የማያውቅ የአንድ ግለሰብ ፈላጭ ቆራጭ አገዛዝ እያሉ ነበር የሚተቿቸው። ለዚህ የብልጽግናዎች ተከታታይ ትችት ምላሽ የሰጡት አቶ የማነ የፖተምኪን ፓርቲ ሲሉ ነበር ያስወነጨፉት። አቶ የማነ ይህንን አደገኛ የፖለቲካ ቃል ተጠቅመው ብልጽግናውን እንዴት ሊገልጹ ቻሉ የሚል ጥያቄ በርካቶች ይጠይቃሉ። በመጀመሪያ አቶ የማነ ገብረ መስቀል የብልጽግናው ሊቀመንበርና ፓርቲ ሰራዊታቸውን የገለጹበት ቃል ፖተምኪን ምንድን ነው? ይህን ቃል ስለመጠቀም እንዴት ፈለጉ? አቶ የማነ ይህንን ቃል ከመጠቀማቸው በፊት ምጽዋ ላይ በነበረ አንድ የጥቂቶች መወያ መድረክ ላይ የብልጽግናው ሊቀመንበር የተናገሩት ምን ነበር? የሚሉትን ነጥቦች በተከታታይ መመልከት ይኖርብናል። ፖተምኪን የሚለው ቃል በ18ኛው ክፍለ ዘመን በሩሲያ ቤተ መንግስት ውስጥ ሰፊ ተቀባይነት የነበረውና የንግሥት ካትሪን የቅርብ ወዳጅ መሆኑ የሚነገርለት የሰራዊቱ ኢታማጆርሹም ግሪጎሪ አሌክሳንድሮቪች ፖተምኪን ስም ነው። አሌክሳንደር ፖተምኪን ተለይቶ የሚታወቀው በአስመሳይነቱ፣ አጭበርባሪነቱ፣ በቀዥነቱና በውስጡ ያለውን ጎደሎነት ለመሸፈን የሌለ ውጫዊ ማንነትን በማሳየት ነው። በአንድ ወቅት እሱ ጦር እየመራ የክሪሚያ ባሕረ ሰላጤን ከተቆጣጠረ በኋላ በአካባቢው ግዙፍና ዘመናዊ መንደር መገንባቱን ለንግሥት ካትሪን ይነግራታል። ቦታውንም ለማሳየት በድፍረት ይዟት ይሄዳል። ነገር ግን ቦታው ላይ ምንም አልነበረም። ከዚያን ጊዜ ጀምሮ ፖለቲካዊ ውድቀት ላይ ሆነው ነገር ግን እንደ መንግሥትና ፓርቲ ለመታየት የሚሞክሩ ወለፈንዲ መሪዎች ፖተምኪን የሚል ስያሜ የሰጣቸውና ስሙም ፖለቲካዊ ሜታፎር ሆኖ ያገለግላል። አቶ የማነ ከትናንት በስቲያ ባወጡት ረዘም ያለ ጽሑፍ ላይ የብልጽግናውን ሊቀመንበርና ፓርቲውን ፖተምኪን ፓርቲ ሲሉ የገለጹት በዚህ ምክንያት ነው። ፕሮስፐርቲ ፓርቲ ብሎ ራሱን ይጠራል፣ ነገር ግን በተግባር ፖተምኪን ፓርቲ ነው በማለት ጠርተውታል። ፓርቲው መንግስታዊ ቁመና የሌለው የሚመራበት ፍኖተ ካርታ ያላዘጋጀ ተቀላቢ ጥገኛ አባላት እንጂ ታማኝ ደጋፊ የሌለው ከመሰረታዊ የሕዝብ ፍላጎቶች ይልቅ ታይታና ብልጭልጭ ነገሮች የሚያስደስቱትና በዚያ ላይም ጊዜውንም ገንዘቡንም የሚያጠፋ መሆኑን በጽሁፋቸው በዝርዝር አስቀምጠውታል። የብልጽግናው መንግስት ማለት በመንግስት ስም ሊጠራ የማይገባው የፖተምኪን ስብስብ ነው በማለትም ገልጸውታል። ይህ ኃይል የውስጥ ተቃውሞውን ለማፈን በባህር በር ስም ቅቡልነትን ለማግኘት የሚጣጣር መሆኑንና ይህ አካሄዱም ውጤቱ የቆጡን አወርድ ብላ የብብቷን ጣለች እንደሚሆን ተናግረዋል። ሌላው በዚህ የአቶ የማነ ጽሑፍ ላይ ሊነሳ የሚገባው ነጥብ ብልጽግና ፓርቲንና ሊቀመንበሩን ፖተምኪን ብለው ለመጥራት ለምን ፈለጉ? የሚለው ጥያቄ ነው። አቶ የማነ ይህንን ቃል ለመጠቀም የፈለጉበትን ምክንያት ሲገልጹም ፖለቲካዊ እውነታዎችን መቅበር የተሳሳቱ አመለካከቶችን እንደገና ጥቅም ላይ መዋልና የተሳሳቱ ትይዮዎችን መሳል በአፍሪካ ቀንድ ሰላምን ወይም አብሮ መኖርን አያበረታታም። የብልጽግና ፓርቲ ስለ ኤርትራ የባህር ክልል የሚያቀርባቸው መሰረተ ቢስ ክሶች መሰረተ ቢስ ብቻ አይደሉም ለክልላዊ መረጋጋት አደገኛ ናቸው የባህር መዳረሻ ፍለጋውን ህጋዊ ለማድረግ ከሌሎች ሀገራት ተመሳሳይነት ለማምጣት የሚያደርገው ከንቱ ሙከራ የውሸት ስሜቱን ጥልቀት ያጋልጣል በማለት ነው በእርግጥ ይህ የአቶ የማነን ንግግር በራሱ ብዙ ሊያነጋግረን የሚችል ጉዳይ ነው። በተለይም የታሪክ ቅየራን፣ ዓለም አቀፍ ህግንና ዓለም አቀፍ ተሞክሮችን በተመለከተ ያነሷቸው ነጥቦች በኢትዮጵያ በኩልም የሚታዩት በሌላ ገጽ ነው። ታሪክ ቅየራና ብረዛ ላይ የእሳቸው ፓርቲ ሻቢያ ምን ያህል አውዳሚ እንደሆነና ትውልዱንም በምን መልኩ እንደቀረጸው ብዙ የሚባልበት ጊዜ ይመጣል። በሦስተኛ ደረጃ የሚነሳው ጥያቄ አቶ የማነ ገብረ መስቀል ብልጽግናውን ፖተምኪን ሲሉ ለመግለጽ የደፈሩበትን ሚስጥር እንዴት ሊያውቁ ቻሉ የሚለው ነው። የብልጽግናው ገመና እንደ ሰነፍ ሴት ስጦ አደባባይ ላይ ተዘርግቶ ማንም የሚያውቀው ቢሆንም አቶ የማነ ግን ከሌሎች በተለየ የሚያውቁት አንድ እውነት እንዳለ የፖለቲካ ተንታኞች ይናገራሉ። ይህ እውነታም የአቶ ኢሳያስና የብልጽግናው ሊቀመንበር ግንኙነታቸውን በጀመሩባቸው ሰሞን ከጅዳ እስከ ጅማ ሲመላለሱ የተነጋገሯቸውን ሁሉ አቶ የማነ ያውቃሉ። እርካብና መንበር በሚለው መጽሐፋቸው የውስጥ ፍላጎታቸውን እንደገለጹ ሁሉ በአስመራ ቤተ መንግሥትም ሆነ በምጽዋ መናፈሻና በልብ ትግረ መንገድ ከአቶ ኢሳያስ ጋር ያደረጓቸው ንግግሮች በሙሉ በአቶ የማነ ገብረ መስቀል የፖለቲካ አኮፋዳ ውስጥ በጥንቃቄ ታጭቀው ተቀምጠዋል። የብልጽግናው ሊቀመንበር በአስመራ ቤተ መንግስት ቡና ቁርስ እያቀበሉም ሆነ ልበ ትግረ ጎዳና ላይ በለስ እየበሉ ወይም ጅማ ላይ ቡና በፍሬውና በስኒ እየቀመሱ አንደበታቸው ዝም አላለም ነበር። እነዚያ ንግግሮች ሁሉ ተደምረው ነው ዛሬ በአቶ የማነ ገብረ መስቀል ብዕር ፖተምኪን የሚል ጥቅል ቃሊት ተሰጥቷቸው ወደ አራት ኪሎ የተወረወሩት። የብልጽግናው ሊቀመንበር ከሳምንት በፊት በራሳቸው ፓርላማ ላይ ቀርበው ለኤርትራውያን መናገር የሚፈልገው የማንም ጥይት አቀባይ አትሆኑ ጦርነቱ ከተጀመረ ውጤቱ ምን ሊሆን እንደሚችል የታወቀ ነው ብለው መናገራቸው ይታወሳል። ከማንም ጋር የመዋጋት ፍላጎት የለንም። ለምን ውጊያው ከተነሳ፣ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ግልጽ ነው ውጤቱ። ከዛ በኋላ የየ አይሰራም። አሁን አለመጀመር ማለት ነው አሁን ውጊያ እንትና ያግዘኛል እንትና ያግዘኛል የሚባል ነገር ሰው። እንዴት ዩክሬን እያየ ፓለስቲኔን እያየ ስማገዝ ያወራል? ማንም አይሞትልህም። ሞራል ይሰጥሃል እንጂ አይሞትልህም። መጨረሻ ነው። አንተ ተውና አያዋጣም። ከበደ አለ ተሰማ ለይ ባል አያዋጣም ከበደ ተሰማ አስር ጥይት ያቀበልሃል እንጂ መጣ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንስብሊ መስራት አስፈላጊ ይመስለኛል። አቶ የማነም ፖተም ኪን ሲሉ የገለጹት ይህን የብልጽግናውን ሊቀመንበር ዛቻ ለመመከት ነው ሲሉ የፖለቲካ ተንታኞች ይናገራሉ። ይህን የኤርትራና የብልጽግና ባለስልጣናትን በንቀት የተሞላ የቃላት ጦርነት የተመለከቱ የአፍሪካ ቀንድ የሰላምና የጸጥታ ጉዳይ ተንታኞች አቶ መለስ ከ28 ዓመት በፊት በእኛና በኤርትራ መካከል ጦርነት አይነሳም ብለው ከተናገሩ በኋላ ጦርነቱ እንደተነሳው ሁሉ አሁንም አቶ ጌታቸው የቀደመውን የአቶ መለስን ንግግር ቢደግሙትም ጦርነቱ ግን አይቀሬ ነው ሲሉ ይናገራሉ። ጦርነቱ ከመጀመሩ በፊት በሁለቱ መሪዎች ላይ ዓለም አቀፍ ጫና ተከፍቶባቸው ለሰላም ካልተባበሩና ጦርነቱ ከተጀመረ በአፍሪካ ቀንድ ብቻ ሳይሆን በምስራቅ አፍሪካና መካከለኛው ምስራቅ የሚያስከትለው ቀውስ በቀላሉ የሚፈታ እንደማይሆን ተንታኞቹ ማሳሰቢያቸውን ሰጥተዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በአመሻሹ ዜና ዕወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።